ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ የዕለቱን አበይት ዜና የማቀርብላችሁ እኔ የራሴ ቅመም ስሆን ክቡር የስራ ባልደረባዬ እና ስፖንሰሬ እንደምትመለከቱት ዛሬ ተከስተዋል። በቅድሚያም አበይት ዜና ሰሞኑን በኢማራት ላይ እየተካሄደ ያለው በሆስፒታል እየገቡ ብዙ ሀብሾች እየሞቱ ስለሆነ ኤምባሲው መጠየቅ አለበት ለኢትዮጵያውያን እህት ወንድሞቻችን ድምጽ ሊሆን ይገባል ሲሉ ብዙ ቅንና ደጋግ ኢትዮጵያውያን ከኢትዮጵያም በአውሮፓም ያሉ ኢትዮጵያውያን ድምፃቸውን አሰምተዋል ከዚሁ ጋርም በተያያዘ የመዳም ቀመሞች ከምንምና ከማንም በላይ ቅድሚያ ለራሳችሁ እየሰጣችሁ እራሳችሁን መጠበቅና ሲያማችሁ ዝም ማለት የለባችሁም ውስጣችሁን ህመሙ እየጎዳችሁ ሆስፒታል ከገባችሁ በጣም አደጋ አደጋና፣ ለህልፈታችሁም መጥፋት ምክንያት እየሆነ ስለሆነ ሆስፒታል አትተማመኑ። ይልቁንም ገና ህመሙ እንደጀመራችሁ ራሳችሁን በራሳችሁ ማከምና ራሳችሁን መንከባከብ እንዳለባችሁም ብዙ ደጋግና ቀን ኢትዮጵያውያን ድምፃቸውን አሰምተዋል። ብዙ ጋርም ከተያይዞ የመዳም ቅመሞች ራሳችሁን የምትጎዱትና ብዙ ጊዜ ስራ ሰርታቸው በቂ ውሃ እማጠጡና ምግብ የማትወስዱ ኢትዮጵያውያንና ኤርትራውያን እህት ወንድሞቻችን ራሳችሁን መጠበቅ እንዳለባችሁና ይልቁንም ሙቀት በመሆኑ ለተለያየ ለልብ ድካምና ለሳይነስ ስለምትጋለጡ ምግባችሁን በአግባቡና በስርአቱ መውሰድ እንዳለባችሁም ስንገልጽ ከማስጠንቀቂያ ጭምር ነው። በመቀጠልም በሊቢያ ላይ የሞታቸውን ጋር የሚጠባበቁ ኢትዮጵያውያን ድምፅ ልንሆናቸው ይገባል ሲሉ ብዙ ኢትዮጵያውያንና ኤርትራውያን ድምፅ ያሰሙ ቢሆንም መንግስት ግን እስካሁን ምንም ያለው ነገር እንደሌለ፣ ይልቁንም አሳልፎ የሊቢያ መንግስት እንደሰጣቸው ተሰምቷል። እንዲሁም ሞታቸውን የምጠባበቁ ኢትዮጵያውያኖች በጣም ብዙ ስቃይና መከራ ያሳለፉ ቢሆንም ብዙ ብዙ ደጋግ ኢትዮጵያውያንም ድምፅ እየሆኗቸው ቢገኝም መጨረሻውን ግን ከፈጣሪ እርዳታ ጋር እንደሚወጡና እንደሚተርፉ ተስፋለን ሲሉም ኢትዮጵያውያን በጸሎትና በገንዘብም እንረዳለን ሲሉ ድምፃቸውን አሰምተዋል። እኛም የመዳም ቀመሞች። በተቻለን አቅም በሊቢያ ላይ የሞታቸውን ቀን የሚጠባበቁ እህትና ወንድሞቻችን ድምፅ ከመሆኑም አልፈን ባለን አቅም ሕይወታችንን እንታደጋለን ስንልም ድምፅ እናሰማለን። ከዙ ጋርም በተያያዘ ክቡር ክሎሮክስን አብዝታችሁ የምትጠቀሙ ልጆች ከምንም በላይ አዲስ የምትመጡ ኢትዮጵያውያንና ኤርትራውያን እህት ወንድሞቻችን ክሎሮክስን እንደ ኢትዮጵያ ክሎሮክስ ስላልሆነ በጣም አደገኛና ሽታውም ለአፍንጫና ለዓይን ከባድ ስለሆነ ጥንቃቄ ማድረግ እንዳለባችሁና አይ ስታጥቡም ሆነ ነጭ ልብሶችን ስታጥቡ በጣም ቆጥባችሁና ሽታውን ከአይናችሁና ከአፍንጫችሁ አረቃችሁ መጠቀም አለባችሁ ስንል መልእክታችንን እናስተላልፋለን። ምክንያቱም የክሎሮክስ ሳይነስ በጣም ከባድና ሴሎችን በጣም በከባድ ሁኔታ የሚጎዳ አደገኛ ኬሚካል ስለሆነ ጥንቃቄ ማድረግ እንዳለባችሁ ስንገልጽም በደስታ ነው። ወደተ ተመልካቾቻችን፣ በዚህ ሳምንት የደሞዝ ሳምንት ስለሆነ የመዳም ቅመሞችን ያሳሰባቸውና የጨነቃቸው ነገር ደሞዝ ደረሰ። ከብዙ ልፋትና ውጣ ውረድ በኋላ 28 ዋንም ቀን 18 ሰዓትና ከዛ በላይ እየሰራ ደሞዝ ልንቀበል ቀናቶች ሲቃረቡ ዘመዶቻችን ካሁኑ መደወልና የማዳበሪያ መግዣ እያሉ። ጥሪያቸው በዛብን። ብዙ ዘመዶቻችንም በዙ ብዙ የማናቃቸው ዘመዶቻችን የቅርብ ዘመድ የሆኑ መጥተዋልና መላ እንድትሉን እንፈልጋለን ሲሉ ምሁራንን ሊያማክሩ ስብሰባ መያዛቸውም ተሰምቷል። ይህንኑም ስብሰባ የሚያካሂዱት ምሁራን እና በጣም የስራ ልምድ ያላቸው የኢትዮጵያውያን የመዳም ቅመሞች ይልቁንም የራሳችን ቅመሞች ይህንን ፓርላማ መስርተን ደሞዝ ሲደርስ የሚመጡትን ሰላምቶችና እና የስልክ ጥሪ ስልካችንን መቀየርም ሆነ ማጥፋት ስለማንችል ይልቁንም ይህንን የሚደውሉ ሰዎች የኢትዮጵያ ኔትወርክ ወደ ውጭ እንዳይሰራ ቢቆምም ሲሉ ሀሳባቸውን እየሰጡ መሆኑን ተሰምቷል። ከዙ ጋርም በተያያዘ ደሞዝ ስትቀር እኛ ብዙ ለፍተንና ከብዙ ስቃይና መከራ በኋላ የምንቀበላት ደሞዝ እሷም አነሰችን እያልን ብናለቃቅስም ግን ተቀባዮቻችን ኢትዮጵያውያኖች ብሯን ለመቀበል በጉጉትና በተስፋ የሚጠብቁትን ነገር ቢያቆሙ መልካም ነው ስንል እንገልጻለን። በመጨረሻም ወደ ኢትዮጵያ የምትገቡ ኢትዮጵያውያንና ኤርትራውያን እህት ወንድሞቻችን ይዛችሁ የምትገባቸውን ቁሳቁስ ነገሮች ማወቅ እንዳለባችሁም እየገለጽን በሰሞኑንም ጉምሩክ ላይ እየተያዙ ያሉት እቃዎች በጣም እየተበራከቱ ስለሆነ ከዚህ እዛችሁ የምትኬዷቸው እቃዎች በአይናችሁ ያማሯችሁን በአይናችሁ ስታያቸው ያማሯችሁንና ያማለሏችሁን እቃዎች በሙሉ ሰብስባችሁ ለኪሰራ ከምትጋለጡ ይልቁንም ጠቃሚና ነገ እንኳን ቢቸግራችሁ ሸጣችሁ የምትጠቀሙባቸውን እቃ ይዛችሁ ለመግባት ሞክሩ እንጂ ያያችሁትን ሁሉ እቃ የሚረባውንም የማይረባውንም አግበስብሳችሁ ላልተገባ የኢኮኖሚ ቀውስና ኢትዮጵያም ሄዳችሁ ከምትዘረፉ ጥንቃቄ ብታደርጉ ስንል ከወዲሁ መልእክታችን ነው። ምክንያቱም ነገ ሄዳችሁ ሲቸግራችሁ ገበያ ላይ የሚውሉ እንደ ወርቅና ብር ጌጣጌጦች ይህንን ገዝታችሁ ብታስቀምጡት መልካም ነው እንጂ ያያችሁትን ኦንላይን ላይ የምታያቸውን ጨርቃ ጨርቆች ብጤ ይዛችሁ ወደ ኢትዮጵያ መግባቱ ተገቢ ስላልሆነ እዛም ብትሄዱ የሚገዛችሁ እንደሌለ ስናሳውቅም ከማስጠንቀቂያ ጭምር ብንገልጽላችሁም ብዙ ያልተመከራችሁና ትምህርት ያልወሰዳችሁ ኢትዮጵያውያኖች ግን ቀጥሉበት፣ ኪሳራው ለእናንተ ነው። የምትሰሙና የምትተገብሩ ኢትዮጵያውያኖች ግን ብዙ ከጨርቅ ከዝግ ይዛችሁ አትግቡ። ይልቁንም ሻምፖ እና ኮንዲሽነር ከዚህ ይዛችሁ የምትገቡ ልጆች ላልተገባ የኪሎ ጭማሬ ስለሚዳርጋችሁ ሻምፖ፣ ኮንዲሽነር፣ ቅባት ይዛችሁ ከዚህ እንዳትሄዱ ስንል ጥሪያችንን እናስተላልፋለን። ይጠቅመናል የምትሉ ኢትዮጵያውያኖች ተግባር ላይ አውሉት። አይ አይጠቅመንም እምትሉ፣ ገንዘቡም ኪሎውም ሻንጣውም የእናንተ ስለሆነ ከተቻላችሁ የሙሉን ልብስ በሙሉ ቴካዌይ አዛችሁ ወደ ኢትዮጵያ አዛችሁ ግቡ፣ ሲሉም አንዳንድ ኦርደር የሚያደርጉ ኢትዮጵያውያኖች የገለጹ ሲሆንም፣ እኛ ለዛሬው ዜናችን በዚሁ ተጠናቋል። ከዜናዎቻችን ጋር አብራችሁት አብራችሁ የቆያችሁ ውድ የመዳም ቅመሞች እና የራሳችሁ ቅመሞች አብራችሁን ስለቆያችሁ እናመሰግናለን። ክቡር አምባሳደራችን ና የስራ ባልደረባችን ክቡር ክሎሮክስንም አብረውን እስካሁን ሰአት ድረስ ስለቆዩ እያመሰገን ለቻናሌ አዲስ የሆናችሁ ላይክ ና ሰብስክራይብ እያረጋችሁ አስተያየታችሁን ብት ገልጹልኝ ስል በደስታ ገልጻለሁ እኔ የራሴ ቅመም ነኝ። መልካም ውሎ